አብርሽ ገመድ ባንገቴ አደርጋለሁኝ አለ። ጉድኮ ነው። ለምን እንድን ነው ገመድ ባንገቴ አደረጋለሁ ያልከው? መወሰን አቅቶ ነው አብርሃም። መወሰን አቅቶ ያሳዝናል። የሰው ልጅ መወሰን ሲያቅተው ይሄንን ነው የሚለው ማለት ነው። እና ሩትዬ በአዲስ ነገር መታለች። ለአስመሳይ ሰዎች፣ ለካህዲያን ሰዎች አብረዋት እየበሉ እየጠጡ ለካዷት ሁሉ ዛሬ መልእክቷን አስቀምጣለች። ካህዲያኖች በሙሉ ሰው ወደድን ብላችሁ ቀርባችሁ ሰውን ለመወግ ሁሉ ይድረሳችሁ። ይሄ መልእክት ማለት ነው። ብቸኛ የሆነ ሁሉ ሰው አጥቶ አይደለም በከበቡት ሰዎች መጎዳቱን ሰልችቶት ነው ብላለች። ትክክል። በከበቡት ሰዎች መጎዳቱ ነው። የከበቡት ሰዎች አለን ይላሉ፣ ግን የሉም። ያሉ ግን ከሌላ ጋ ነው መርዝ እየነሰነሱ ለአንቺ ብዙ ነገር ይመኙልሻል። ብዙ አብልተሻ ጠጥተሻቸው አለሁ ብለሻቸው አሳድገሻቸው፣ ዛሬ ያሳደግሻቸው ውሾች መልሰው እየ ወጉሽ ነው ማለት ነው። ይገርማል እኮ ይገርማል። ይድረስላት መሳዮች ትናንትና ሩቲ ያለ ሩታ ሰው የለም ስትሉ ለነበራችሁ ሁሉ ነው ሩቲዬ መልእክቷን ያስቀመጠችው። መልእክቶ የድረስላት የኛው